አዲስ አመት፣ አዲስ ገጽ፣ አዲስ ምዕራፍ ለሰው ልጅ አዲስ አመት ምኑ ነው? አዲስ አመት ለሰው ልጆች የቀን መቁጠሪያ ገጽን ከማዞር ያለፈ ተምሳሌታዊና ተግባራዊ ትርጉም አለው። አዲሱ ዓመት ሲነሳ ስለ ጊዜ ለውጥ፣ ስለ ቁጥር ለውጥ አይደለም። አዲሱ አመት ለእኛ ለሰው ልጆች ስለ ውስጣዊ ወይም ስለ ውጫዊ ቤተሰባዊ ለውጥ እያልን ስለ ዕድገታችን አዲስ ዘመን መጣልን፣ እሰይ ይሁን ሆነልንም እንላለን። ለልብና ለአእምሮ ተስፋን የምንሰንቅበት እሰይ ተሰጠን አለን ብለን በምስጋና ዘመናችንን የምንቀበልበት የጅማሮ መሠረታችን ነው። አዲስ ዘመን አዲስ ዘመን ሕይወት ወደፊት እንደምትቀጥል ማሳሰቢያ፣ አዲሱ አሮጌ እንደሚሆን፣ አሮጌው ደግሞ ሌላ አዲስ እንደሚሰጠን፣ ከአንድ ነገር ፍጻሜ ኋላ አዲስ ጅማሮ እንዳለ የምናይበት መነጸራችን ነው። አዲስ ዓመት ውስጥ ያለው መነሳሳት ከሁሉም የበለጠ ኃይለኛ ነው። በወኔ በማወቅ ተነስ፣ መነሳትህንም አጽናው። እናም ከፍጻሜ ለመድረስ የጀመርክበትን የያዝከውን ዓመት በተግባር እየታገስክ እንደ ቀልድ ሳትለቀው ዕደግ። አዲስ ዓመት የሆነ የምትፈልገውን ለማግኘት የመጀመሪያው እርምጃ ልታደርገው ትችላለ። ባለህበት እንደማትቆይ ራስን እያሳደግክ እንደምትሄድና በመወሰን በተግባር በየዓመቱ ለውጥህን ማሳየት እንደምትችል ማያነስተውትህ ነው። እስካለን ድረስ ሁሌ አዲስ ነገር አለ። ጊዜ እስከተቀየረ ድረስ በጊዜ ለውጥ ውስጥ እኛም እናድጋለን፣ እናረጃለን፣ በጊዜ ስሌታችን እንሞታለን። ከሞት በፊት ግን በሕይወት ሳለን አዲስ ነገርን ዘመን በመጣ ቁጥር እናቅዳለን። አዲስ ዓመት ያሳለፍነውን ዓመት ራሳችንን ቤተሰባችንም ያለፈውን የሕይወት ውጣ ውረድ ያለፈውን ጊዜ እንደ መስታወት ተጠቅመን የምናይበት የምንቃኝበት ልምድን ካካበትንበት ዓመት ተነስተን ራሳችንን ለአዲስ ሕይወት የምናዘጋጅበት ሌላ መነሻችን ነው። የተጨመረልንም የተሰጠንን አዲስ የዘመንና የጊዜ ገጸ በረከት ደግሞ ከአምናው የተሻለ በመሆን ራሳችንን ከፍ እንድናደርግ በረከታችንን፣ ስጦታችንን በመጠቀም መስተካከል፣ ቅርጽ መያዝ ካለብን የምንጀምርበት፣ የምንታደስበት፣ የምናስተካክልበት፣ የምናሳድግበት እንዲሆን የሚገባውን በማቀድ የምንለፋበት ስጦታችን ነው። አዲስ ዓመትና ገጸ በረከቱ አስር ነጥቦችን እንይ እስቲ። የአዲስ ዓመት ትሩፋት አንድ ራስም ለአዲስ ነገር የምናዘጋጅበት አዲሱ ዓመት ብዙውን ጊዜ እንደ ዳግም መወለድ ይታያል። እያንዳንዳችን ልደታችንን እንደምናከብረው ጭምር ተፈጥሮ በእውደት ውስጥ እንዳለ ሁሉ ሰዎችም ቆም ብለው እንደገና ለመጀመር ጊዜ ያስፈልጋቸዋል። ሰዎች ያለፈውን ነገር እንዲለቁና አዳዲስ ዕድሎችን እንዲቀበሉ የሚያበረታታ የሥነ ልቦና ዳግም የማስጀመር ቁልፍንም ይሰጠናል። የአዲስ ዘመን ትሩፋት ሁለት አዲሱ ዓመት ያለቀውን ዓመት የምንቃኝበትና የምንገመገምበት ማስታወሻ በረከታችን ነው። ራስን የመመርመር ተፈጥሯዊ ጊዜ ነው። ሰዎች በራሳቸው ቆም እያሉ ወደኋላ ያሳለፉትን ጊዜ እንዲቃኙ የተሰጠ በረከት እንደሆነ ሁሉ ሰዎች ስኬቶቻቸውን፣ ውድቀቶቻቸውን፣ ትምህርቶቻቸውንና ጸጸታቸውን ወደኋላ መለስ ብለው በማየት የቱ ልክ ነው፣ የቱ ስህተት ነው ብለው መመልከት እንዲችሉ ያደርጋል። ይህ እይታ ምን መሻሻል እንዳለበት እናም ምን መቀጠል እንዳለበት በመለየት ምን ልምድ አገኘን የቱን ወደ ጥበብ ወደ ከፍታ እንቀይረው ብለን ራሳችንን የምንገነዘብበት ነጸብራቃችን የጥበብ ጅማሮ የምንከናነብበት የማስተዋል ቀናችን ነው። አዲሱ ዓመት ቆም ብለን እንድናሰላስል ጊዜ ይሰጠናል። የአዲስ ዓመት ትሩፋት ሶስት ተስፋና ብሩህ አመለካከት። አዲሱ ዓመት ውስጥ ተስፋን እንሰንቃለን፣ ተስፋችንን እንቀሰቅሳለን። ሰዎች መጪው ጊዜ ብሩህና ካለፈው ጊዜ የመማር የመሻሻል ኃይል እንዳላቸው ያስታውሱናል። ይህ ብሩህ ተስፋ ውሳኔዎችን ግቦችንና ሕልሞችን እውን እንዲሆኑ ያመቻቻል። የአዲስ ዓመት ትሩፋት አራት ዳግም የማስጀመር ዕድል እንዳለን ይነግረናል። አዲስ በመጀመር ዕድል ይሰጣል። ስህተቶችን፣ ጸጸቶችን፣ ወይም የቆዩ ልምዶችን ትቶ ጤናማ፣ ጥበበኛ፣ ወይም የበለጠ ዓላማ ያለው ምርጫዎች እንድናይ የዳግም ራስን የማስተካከል ዘመቻን እንድንጀምር ያበረታታናል። የአዲስ ዓመት ትሩፋት አምስት ጊዜና ሞትን ያስታውሰናል። አዲስ ዓመት ሕይወት የመጨረሻ ዕድል እየሰጠችን እንደሆነ ያስታውሰናል። በጊዜ ውስጥ የሚገባ ነገርን እያደረጉ ማለፍ የግዴታ እንደሆነ ይነግረናል። የጊዜ ኃላፊ መሆንን ያስታውሰናል። ይህ አስተሳሰብ ነገሮችን በቶሎ ማከናወንም በተሰጠን የጊዜ በረከት እያተረፍን መሄድንና የሕይወት መስመር የመስተካከል አጣዳፊነትን፣ ምስጋናንና ትርጉም ባለው መልኩ የመኖር ፍላጎትን እያነሳሳ ያሳየናል። ለዛ አደር እንደምትኖር ሆነ ሥራ፣ እንደምትሞት ሆነ ኑር የሚሉን አባቶቻችን የጊዜ ምልክት ማድረጊያ አዋቂዎች አዲሱ ዓመት ጊዜ ወደፊት እየገሰገሰ መሆኑን ለማስታወስ ነው ይሉታል። ሕይወት እንዴት እንደተቀየረ ምን እንደተገኘ ወይም ምን እንደጠፋና ዓመታት ምን ያህል በፍጥነት እንደሚያልፉ ማሰላሰል መጀመሪያ ያደርጉታል። የአዲስ ዓመት ትሩፋት ስድስት አንድነትና አብሮነትን ለሰዎች መትረፍን ሰብአዊነትን እንድናሳይ ያደርገናል። በዓለም ውስጥ የትም ብንሆን የትም ሰዎች በጋራ አዲስ ዓመት እንዳለን እናምናለን። የዓመት መቀያየሪያ ቀናችን ቢለያይም ታዲያ የሰው ልጅ በዓላት ሲከበሩ መሰባሰብን ከቤተሰብ ጋር መሆንን ይመርጣል። ወጎች፣ ጨዋታዎች፣ አዲስ ነገሮችን ይዘወተራሉ። በናፍቆት የተገናኙ ወዳጆች የሕይወትን በረከት በጥሩ ወይም በተቃራኒው ያወጋሉ። የተቸገረ ያጣ ጎረቤት፣ ዘመድ ወዳጅ ካለም በዚህ የዘመን መለወጫ ዕለት በጎ ነገር ለማድረግ ይሰናዳሉ። የአዲስ ዘመን ትሩፋት ሰባት ልጆች ከትምህርት ጋር በተገናኘ ለአዲስ የትምህርት ዓመት በአዲስ ክፍል ሆኖ መማርን ለመጀመር ከአልባሳት ከደብተር ቁሳቁስ ጭምር የአዲስ ዓመት ትሩፋትን ሊቋደሱ ይዘጋጃሉ። የአዲስ ዓመት ትሩፋት ስምንት ኃላፊነትና ዕቅድ በአብዛኛው አዲስ ዓመት ሲመጣ ከልጆች በተለየ ወጣቶች አዋቂዎች ብዙውን ጊዜ ስለ ገንዘብ አወጣት ስለ መሻሻል ሥልጠናዎችን ስለ መውሰድ ስለ ትምህርት፣ የቤተሰብ ኃላፊነቶች ወይም የግል ዕድገትን ያስባሉ። አዲሱ ዓመት በሕይወት ውስጥ የት እንዳሉ ለመገምገም ራስን መፈተሽ መበርበሪያ ወቅትም አድርገው ያዩታን የአዲስ ዓመት ትሩፋት ዘጠኝ ምስጋና ብዙ ጎልማሶች አዲስ ዓመት ሲሆን ስላላቸው ነገር ለማመስገን ይተጋሉ። ስለ ቤተሰቦቻቸው ስለ ሀገራቸው ስለ ጎረቤቶቻቸው እንዲያመሰግኑ ዛሬያቸውን እንዲያዩ ያስችላቸዋል። በአመስጋኝነት ወደ ኋላ ለመመልከት ጊዜ ወስዳሉ። እንዲሁም ካላቸው አቅምና ጤና ጋር ችግሮቻቸውን እያዩ በእምነት ለመበርታት ደስታን፣ ኪሳራንና እድገትን የማመጣጠን ሁኔታዎችን ያስተውላሉ። የአዲስ ዓመት ትሩፋት አስር ለአዋቂዎች አዲሱ ዓመት ብዙውን ጊዜ ከበዓል ይልቅ እልቅና የበለጠ የተደራረበ ትርጉም አለው። ሁለቱንም ያለፈውን ማየትና የሚመጣውን ማስተካከልን ይወክላል። ብዙዎች ካለፈው ሕይወት ተምረው አዲሱን ዘመን ሥርዓት ያለው ሕይወትን ለመምራት ከፈጣሪያቸው ጋር ለመሆን ይጥራሉ። በየቀኑ ዓመቱ ውስጥ ያሉ ቀናቶች ምርጥ ሆነው እንዲያልፉ ይስሩ። ዓመቱ ከአዲሱ ከጅማሮ በጎ እንዲሆን ይታገሉ። በአጠቃላይ የአዲስ ዓመት ትሩፋቶች ብዙ ናቸው። አዲሱ አሮጌ ሆኖ ዘመኑ ከመቀየር ባለፈ የምንጠቀምበትን አቅም ሰብስበን ባሰብነው ባቀድነው መጠልክ ነው። በርትተን አምና ያከድነውን ዘንድሮ እንዳከድነው ሁላ አመት ሞልቶን አሁንም ዘመን ሲቀየር የዘንድሮውን እቅድ መልሰን የሚመጣውን አመት እንዳናቀደው በርትተን የምንሰራበትን አቅምና ጉልበት ሰብስበን ሁሌ በተግባር ውስጥ መገኘት እንዳለብን አንርሳ። ፈጣሪ ከእኛ ጋር ይሁን። በተሰጠን ዘመን ውስጥ አፍርተን የተሰጠንን የዘመን ለውጥ እንድናመሰግንበት ፈጣሪን ከእኛ ጋር አድርገን እንነሳ። የአመት ሰው ይበለን።